አንድ ሰው ሶላቱን በጀማዓ እየሰገደ ውዱ እንደሌለው አስታውሶ ሶላቱን ግን ሰገደው። ታዲያ ይህ ሰው ምን ማድረግ ነው ያለበት የሚል ጥያቄ ነው። ሌላኛው ጥያቄ አንዲት ሴት የሁለት ተከታታይ ረመዳን ቅቧ ቢኖርባት ያፈጠረችበት ምክንያት አንደኛው በወሊድ እና በረኃብ ሌላው የጡት ወተት እንዳይቀንስ በመፍራት ነው ብቻ ወይስ ከፋራም አለባት? ሌላኛው ጥያቄ ባለቤቴ ደሞዝሽን እኔን ሳታስፈቅጂ ሰደቃን ብትሰጪ አፋልልም ይላል። እሱን ሳላስፈቅድ ደሞዜን ለምፈልገው ነገር ማዋል አልችለመን? የሚል ጥያቄ። ሌላኛው ጥያቄ ባለትዳር ነኝ እና ባለቤቴ ጋ አንድ ቦታ አይደለንም። እርሱ ሀገር ነው፣ እኔ አረብ ሀገር ነኝ። እና ፎቶ ላኪ ይለኛል ሐራም መሆኑን ያውቃል። እና እኔ ደግሞ ለምን እያወቅ ፎቶ ላኪ ትለኛለህ በቪዲዮ እንደዋወል ስለው ፎቶ ነው የምፈልገው ለባል ሐራም አይደለም ይለኛል። እኔ ኤምቢ ስለው ሀቄን አጠብቂ ክፉ ሴት ነሽ ይላል። እናም በዚሁ ምክንያት እያኮረፈ ሌላው ጥያቄ ከባለቤቴ ጋር ስንጋባ በሀገራችን ባህል መሰረት ሸሪያውን ሳናውቅ በጠለፋ ነው የተጋባ ነው። ኒካህ ከመታሰሩ በፊት ወላጅ አባቴ ጋር በስልክ ተደውሎ ፈቃደኛ መሆኑን ሲጠየቅ ልጄ ይሆነኛል ካለች ከኔ ችግር የለብኝም አለ ከዛ በአካባቢው በሚገኝ የኒካህ ደንቦችን ያውቃል በሚባል ሰው ኒካችን ታሰረ ከሶስት ቀን በኋላ ወደ አባቴ ቤት ተጠርተን ውለታ ተዋዋለን አሁን ያለሁት ውጭ ነው ፈትዋ ስሰማ ጠለፋ በኢስላም አይቻልም አሉ ባለቤቴም ስነግረው ካልሽ እናስተካክላለን አለኝ

አማ በዕድ ይህ ቁጥር 231 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል ማዕድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው፣ አንድ ሰው ሶላቱን በጀማ እየሰገደ ውጡ እንደሌለው አስታውሶ ሶላቱን ግን ሰገደው ታዲያ ይህ ሰው ምን ማድረግ ነው ያለበት የሚል ጥያቄ ነው። ከሶላት መስፈርቶች አንዱ ንጽህናን ጣህራን ማሟላት ነው። ውዱ ማድረግ፣ ስቲንጃ ማድረግ ሰውነት ላይ፣ ልብስ ላይ፣ የሚሰገዱበት ስፍራ ላይ ያለ ነጃሳ ማስወገድ፣ ጀናባ ላይ ከሆኑ መታጠብ። እነዚህ ነገሮች ሳይሟሉ አለመሟላታቸውንም ያወቁ ሶላት ውስጥ መግባት በዲን ላይ ማሾፍና መቀለድ ነው የሚሆን። ይሄ ደግሞ ከባድ ወንጀል ነው። አንዳንድ አይማዎች እስከ ኩፍር ሁሉ ሊደርስ የሚችል ወንጀል እንደሆነ ገልጸዋል። ውዱ እንደሌለው እያወቀ የሰገደ ሰው ይከፍራል ያሉበት ሁኔታ አለ። ነገር ግን ብዙሃኑ ኩፍር ደረጃ እንደማይደርስ ነገር ግን ከባድ ወንጀል እንደሆነ ተናግሯል እና ይህን ያደረገ ሰው ይህን በማድረጉ መጸጸት፣ ሁለተኛ ይሄን አላደርግም ብሎ ለጌታው ቃል መግባትና በዚህ መልኩ የሰገደውን ሶላት ቀዷ ማውጣት ይጠበቅበታል። ረስቶ ውሉ ሳይኖረው ወይም ንጽህናውን ሳይሟላ ሶላት ውስጥ የገባ ሰው ወይም አሟልቶ ከመግባቱ ጋር ውሉን የፈታ ሰው ወይም ሶላት የሚያበላሽ ውዱ የሚያፈርስ ነገር የገጠመው ሰው ሶላቱን አቋርጦ መውጣት አለብ። አስተካክሎ በመመለስ ንያ ሰው ምን ለኛል ብሎ በዛው መቀጠል ወይም በመሰላቸት በዛው መቀጠል የኢማን መድከም የአላህ ፈራቻ ማነስ ምልክት ነው። የሚሰገደው ለአላህ ተብሎ እስከሆነ ድረስ አላህን አክብሮ ፈርቶ እስከሆነ ድረስ አላህ ባዘዘው በደነገገው መልኩ መሰገድ አለበት። ሌላኛው ጥያቄ ከኢማን ጋር ከኢማም ጋር ስንሰግድ ድምፁን ከፍ በሚያደርግባቸው በሚያደርግበት ሶላት ላይ ፋቲሓን እንቀራለን ወይ? የምንቀራውስ መቼ ነው? ከጨረሰ በኋላ እና እሱ ሌላ ቁርአን ሲቀራ ነው ወይስ የሚል ጥያቄ። ይሄ ህላፍ ያለበት ጉዳይ ነው። በተደጋጋሚ መልስ ተሰጥቶበታል። ከኢማም ኋላ የሚሰግድ ሰው ማእሙም ፋቲሓ መቅራት አለበት የለበትም? የሚል የቆየ ውዝግብ አለ በፉቃሃዎች መካከል የኢማሙ በቃል በሁሉም ሶላት ላይ ያሉ አሉ። የኢማሙ የሚሰማበት በድምጽ የሚሰገድ ሶላት ላይ ሲሆን የኢማሙ በቃል ማይሰማ ሲሆን ማሙሙ መቅራት ግዴታው ነው። በሁሉም ሁኔታ ላይ መቃራት አለበት የሚሉ አስተያየቶች አሉ። በተደጋጋሚ እዚሁ የፈትዋ ፕሮግራም ላይ እንደተገለጸው ከበርካታ ማስረጃዎች አንፃር በላጭ ነው እያለን ፈትዋ የምንሰጥበት። የኢማሙ እስከ ተሰማ ድረስ ማሙም አይቀራም። የኢማሙን ካልሰማ ማሙም ለራሱ ይቀራ። ሌላኛው ጥያቄ አንዲት ሴት የሁለት ተከታታይ ረመዳን ቀዷ ቢኖርባት ያፈጠረችበት ምክንያት አንደኛው በወሊድና በረሃብ ሌላው የጡት ወተት እንዳይቀንስ በመፍራት ነው። ቀዷ ብቻ ወይስ ከፋራም አለባት የሚል ጥያቄ በጊዜው ማፍጠሩ ለእሷ የተፈቀደ እንዲሆን በቂ ምክንያት ኖሯት ከሆነ ያፈጠረችው በእርግዝና ምክንያት፣ በማጥባቷ ምክንያት እጎዳለሁ ብላ ወይም ወተታንሶ ሕፃን ልጅ እጎዳል ብላ ተጨባጭ ስጋት ኖሯት ከሆነ ያልጾመችው ፈዒደቱን ሚን አያሚን ዑኸር። በህመም በጉዞ በመሰል ምክንያቶች ረመዳንን በወቅቱ መጾም ያልቻለ ሰው በሌላ ጊዜ ያልጾማቸው ቀኖችን ቆጥሮ ቀዷ ያውጣ ነው የሚለው ቁርአኑ። በእርግዝናና በማጥባት ምክንያት መጾም አለመቻል በጉዞና በህመም በበሽታ ምክንያት መጾም እንደ አለመቻል ነው የሚቆጠረው። በጉዞና በህመም ምክንያት መጾም በጊዜው መጾም ያልቻለ ሰው ኋላ ላይ ግዴታ የሚሆንበት ቀዷ ብቻ እንደሆነ ሁሉ በማጥባትና በእርግዝና ምክንያትም መጾም ግዴታ በጊዜው መጾም ያልቻለ ሰው ኋላ ላይ ግዴታ የሚሆንበት ቀዷ ብቻ ነው። ለማስረጃ አንጻር ትክክለኛው አስተያየትም ይሄ ነው። ሌላኛው ጥያቄ የወንድ ልጅ ና የሴት ልጅ አቂቃ ልዩነት አለው ያብራሩልን የሚል ጥያቄ። አቂቃ ማለት ህፃን ልጅ ከተወለደ በኋላ በሰባተኛው በአስራ አራተኛው በሀያ አንደኛው ቀን የሚታረድ እርድ ነው። የጠበቀ ሱና ነው። አቅም ያለው ሰው ላይ ዋጅብና ግዴታ ነው የሚል አቋም ያላቸው ሊቃውንትም አሉ። የተለያዩ ጥቅሞችና አላማዎችም አሉት። የቻለ ሰው አቂቃን መተው የለበትም። የወንድና የሴት ህፃን ልጅ አቂቃን በተመለከተ ልዩነት አለው ወይ? የተወለደው ህፃን ወንድ ልጅ ከሆነ አቅም ያለው ሰው ሁለት በግ ያርዳል። አቅም የሌለው ሰው ያገኘውን አንድ ቢያርድ ይቻላል። ሴት ከሆነች የተወለደችዋ አንድ በግ በቂ ነው። ከዛም በላይ ያርዳለው ካለ አቅም ካለው ችግር የለውም ከአንድ በላይ የሚያርደው ወንድ ሆኖም፣ ከሁለት በላይ የሚያርደው በእለቱ የሚጠሩ ሰዎች በደንብ እንዲበሉ አስቦ እስከሆነ ድረስ ሱናው ለወንድ ሁለት ነው፣ ለሴት አንድ ነው ብሎ ከማመኑ ጋር ለሁለቱም የሚታረደው በግ ወይም ፍየል፣ ፍየል ከሆነ አንድ አመትና ከዛ በላይ እድሜ ሊኖረው፣ በግ ከሆነ ደግሞ ስድስት ወርና ከዛ በላይ እድሜ ሊኖረው፣ ልክ እንደ ኡድሒያ በግ ሙሉ ጤነኛ ሊሆን ይገባል። በሌላ በኩል ከአቂቃው ጋር ተያይዞ የሴት ልጅ ጸጉር አይላጭም፣ አለ ራጅህ ሚን ቀዋሊ አህሊል ዒልም። የወንድ ልጅ ጸጉሩ ይላጫል። ሌላኛው ጥያቄ፣ ባለቤቴ ደሞዝሽን እኔን ሳታስፈቅጂ ሰደቃም ብትሰጪ አፋልልም ይላል። እሱን ሳላስፈቅድ ደሞዜን ለምፈልገው ነገር ማዋል አልቸለመን የሚል ጥያቄ ሚስት ባሏን ሳታስፈቅድ የራሷም ገንዘብ ቢሆን ወጪ ማድረግ አትችልም፣ የሚል አቋም ያላቸው የተወሰኑ ሊቃውንት አሉ። ነገር ግን ራጅሑና ትክክለኛው ገንዘብ አያያዝ የምትችል ከሆነ ዝምብላ ማታባክን ካልሆነች ሞኝ ካልሆነች የራሷን ገንዘብ በአግባቡ ወጪ ማድረግ ትችላለች። በተለይ ለመልካም ነገር ከሆነ እሱም መከልከል አይችልም። ነገር ግን ከእሱ ጋር ተማክሮ ተነጋግሮ ማድረጉ የተሻለ ነው። የትዳር ደህንነት ከማስጠበቅ አንጻር አፈልልሽም ብሎ ጠንከር ብሎ መናገር የሚችለው ከእሱ ንብረት ሲሆን ነው እንጂ ራሷ ካፈራችው ሀብት ከሆነ ሸሪዓን በጠበቀ መልኩ በአግባቡ መልካም ነገር ላይ ማዋል ትችላለች። ነገር ግን እቤቱ ቁጭ ብላ እሱን ማገልገል፣ ልጆቹን ማገልገል የሚገባት ከመሆኑ ጋር ይሄን ሀቁን ትቶ እንድትሰራ የፈቀደው ለሷም ለሱም ለጋራ ጥቅም ብሎ ከሆነ ይሄኔ እሱን አስፈቅዶ እሱን አማክሮ እንጂ ወጪ ማድረጉ አይገባም ይባል። ነገር ግን ገንዘቡን የሰራችሁ ከሱ ጋር ሳትገናኝ በፊት ከሆነ የቆየ ገንዘብ ከሆነ አሊያ ደግሞ ስራ እንድሰራ ሲፈቅድላት ገንዘቡ የጋራችን ነው የሚል ሸርጥ ካላስቀመጠ እሷ ገንዘብ ለራሴ ልጠቀም ብላው ከሆነ ሳታስፈቅጂኝ መስጠታችን ብሎ መገደብ አይችልም። በሁሉም ሁኔታ ላይ ተመካክሮ ተግባብቶ ወጪ ማድረጉ የተሻለም። ሌላኛው ጥያቄ የአራስ ምርቃት በሸሪዓ ይፈቀዳል ወይስ አይፈቀድም? የሚፈቀድ ከሆነ የሚያደርጉት ይህ የሚያደርጉት ይህ የልጅቷ ቤተሰብና የልጁ ቤተሰብ ናቸው። የሚያደርጉት ግን የሱ ቤት አድርጎ እኔንስ ለምን ይቅርብኝ በሚል ፉክክር የሚያደርጉትስ እንዴት ይታያል? አራስ ምረቃ ብለው ይመጣሉ። ከመጡም ሰው ተጠርቶ ይበላል። ይህ ነገር እንዴት ይታያል? ሸሪአችን ባይኖራቸውም ተበድረው ነው። እንዲሁም አንዲት ሴት ከወለደች አምስት ቀን ወይም ሰባት ቀን ገላባ የምትታጠበት ቀን ነው እያሉ የተለያዩ ቅጠላ ቅጠል የባህር ዛፍ ቀቅለው ያጥቧታል። እንደዚሁም የገንፎ ቀን እያሉ ተሰርቶ ይበላል። ጀዛኩሙላህ ኸይረን በደንብ ቢያብራሩልን የሚል ጥያቄ ነው። ልጅ የተወለደለትን ሰው መመረቅ እንኳን ደሳለህ ማለት በዚህ ዙሪያ የተነገረን ልጅ የመውለድ ዱዓ ማድረግ ተወዳጅና የሚፈቀድ ተግባር ባረከ ላሁ ለከ ፊልመውሁ ቢለካ ወሸከርተል ዋሃባ ወበለቀ አሹደሁ ወሩዚቅ ተቢረሁ የሚል በእነዚህ አይነት አጋጣሚ የሚደረግ ዱዓ እንደሆነ የተነገረለት አተራል ከመልካም ከአስደሳች አጋጣሚዎች መሀልም አንዱ ነው። ልጅ ሲወለድ ቤተሰብ፣ ዘመድ፣ ጎረቤት፣ ጓደኛ መጠየቁ ጥሩ ከሚባሉ ማኅበራዊ አጋጣሚዎች፣ ትስስሮች መሀልም አንዱ ነው። ከዚህ በጥቅሉ አራስ መመረቁ ችግር አይኖረው መፈጻጸሙ ላይ ከዲ የሚጋጭ ነገር እስከሌለበት ድረስ ነገር ግን እዚህ ጥያቄው ላይ የአራስ ምረቃ ተብሎ ብዙ የተካተቱ ነገሮች አሉ። በመሰረቱ እዚህ ላይ የተጠቀሱ ነገሮች አብዛኞቹ ሰዎች ከዲን ጋር ያያይዘው ሳይሆን፣ ወደ አላህ የሚያቃርብ ነው በሚል ሳይሆን፣ እዚያ ውስጥ የሚያደርጓቸው ነገሮች እንደ አዳ አድርገው ከሆነ የሚያደርጓቸው አዳ ብቻ ነው ዲን ነው ብለን አይደለም የምናደርገው ካሉ፣ አፈጻጸሙ ላይ ከዲን ጋር የሚጋጭ ነገር ከሌለው፣ ወንድና ሴት ካልተቀላቀለ ተከላከለ ጥያቄው ላይ እንደተባለው ሰዎች ያለ አቅማቸው ተበድረው ተቸግረው ካላደረጉ፣ ለፍክክር ብለው ካላደረጉ፣ ለመታየት ለዝና ብለው ካላደረጉ ራሱን የቻለ ቀን ገድበው የግድ በዚህ ቀን መሆን አለበት እስካላሉ ድረስ የገንፎ ቀን የምን ቀን ብለው የግድ በተወለደ አምስተኛ ሰባተኛ ቀን ተብሎ ቀን እስካልተገደበ ድረስ የሚያጥቡበት ቀንም እንደዚሁ የግድ በዚህ ቀን መሆን አለበት ሲሉ ከሆነ እምነት ጋር እስካላያያዙ ድረስ ችግር የለም። ለማጠብ የሚጠቀሙት ቅጠላ ቅጠልም ንጽህና ከመስጠት አንጻር ብቻ ከሆነ ይሄ የሚደረገው ችግር አይኖረውም። ነገር ግን ሌላ እምነት ካለበት ቅጠላቅጠሉ ዛፉ የተመረጠበት ከእምነት ጋር የተያያዘ ምክንያት ካለው ይሄኔ ይከለከላል። ኢባዳ ነክ የሆኑ ነገሮች ሸሪያ በገደባቸው መልኩ ይከናወናሉ። ኢባዳ ያልሆኑ ነገሮች በሀገሩ በተለመደው መልኩ ይሰራሉ። ነገር ግን ከቀናት ጋር እያይዞ አዳ ሙባህ የሆነንም ነገር ቢሆን የተፈቀደ የተለመደ ነገርንም ቢሆን ለማከናወን በቀን በቁጥር መገደቡ በዛ ቀን ላይ ሰዎች የሆነ እምነት እንዳላቸው ስለሚያሳይ የግድ ማጠቡን በሰባተኛው ቀን በአምስተኛው ቀን መደረግ የለበትም። የገንፎ ቀንም የሚባለው በአምስት ወይም በሰባት ብቻ መገደብ የለበትም። እንደዚሁ ደግሞ ሰዎች አቅም የሌላቸው ከመሆኑ ጋር ሌሎች ስለሚያደርጉ የገንፎ ቀን ብለው ተቸግረው ተበደረው ከሰው እንዴት እናንሳለን በሚል መልኩ ማድረግ የለባቸው። እዚህ ደረጃ እስካል ደረሰና እንደዚህ አይነት ችግሮች ውስጥ እስካላስገባ ድረስ ጎረቤት፣ ዘመድ፣ የባል ቤተሰቦች፣ የሴት ቤተሰቦች ቢያደርጉ በአዲስ በተወለደው ልጅ የተሰማቸውን ደስታ በተለያየ መልኩ ቢገልጹ ሸሪያን እስካል ተቃረነ ድረስ ችግር የለም። ከዲን ጋር የሚጋጭ ነገር የተካተተበት እንደሆነ ያ የተካተተውን ነገር እናወግዛለን ሁለቱ ተለያይቶ የሚደረግ ከሆነ ከስህተት በጠራ መልኩ የሚደረግ ከሆነ ችግር የለውም። ስህተቱን እናወግዛል። ከስህተቶች ጋር እንጂ ማይደረግ ከሆነ ሙሉ በሙሉ ይወገዛል። ሌላኛው ጥያቄ፣ አረብ ሀገር ነው ያለሁት። ሀገር ስገባ የሚያሳስበኝ ነገር አለ። ቤተሰቦቻችን እንደሚታወቀው በሽርክ የተዘፈቁ ናቸው። አላህ ቀጥተኛውን መንገድ ይምራቸውና፣ እነሱ አላህ የማይፈቅደውን ባህል ሲገብሩ ቆሌ ሶና፣ መውልድ፣ ሌላም ሌላም እያሉ የሚደግሱትን ምግብ መቅመስ እንዴት ይታያል ከሸሪያው አንጻር? ካልበላን ደግሞ የቤተሰብ ጫና ይደርሳል። የሚሰራውን ስራ ሳንደግፍ ምግብ ቢበላ ችግር አለው? ጀዛኩሙላህ ኸይር። የሚን ምግቡ መብላቱ ራሱ ድርጊቱን መደገፍና ማጽደቅ ውስጥ ይካተታል። ስራውን አወግዛለሁ ግን ምግቡን በላለሁ ማለት ይሄን ድርጊት የምናወግዝባቸው ሰዎች ዘንድም ያስወግዛል። ስለዚህ ምግቡንም ጭምር አለመብላት ነው፣ ስራውም ላይ ተሳትፎ አለማድረግ ነው፣ በዕለቱ ቦታውም ላይ አለመገኘት ነው። በተለይ የሽርክ ተግባሮች ላይ ሲሆን የቢድዓውም ተግባር ላይ ቢሆን አላሁመ ኢላ ሙጠር ደረጃ የደረሰ ይህን ለማድረግ የተገደደ ሰው ይህን ካልበላ መኖር ማይችል ሌላ ምግብ ማያገኝ እንደዚህ አይነት ምግቦችን ካልበላ ሌላ መጠለያ የሌለው አማራጭ የሌለው ከዚህ ከእንደዚህ አይነት ቤት ርቆ መኖር የማይችል ሰው ለእንደዚህ አይነት ዓላማዎች ከታረዱ እርዶች ውጪ ሌላውን ምግብ ቢቀምስ ችግር የለውም። የጠላው አማራጭ ከሌለው ብቻ። አማራጭ ካለ ግን ለስ ኢጥራር ደረጃ ካልደረሱ አማራጭ ካለ መብላት አይቻልም። የተገደደ ሰው ሳይታረድ የሞተንም ሊበላ ይችላል። የሚበላው ምግብ ያነቀው ሰው ያነቀውን የሚያወርድበት ሐላል የሚጠጣ ነገር ያላገኘ ሰው በማይፈቅድ መጠጥ እንኳ ያነቀውን ብቻ የሚያወርድበትን ያክል ፍት ማለት ይችላል። ቤተሰብ ጫና ስለሚያደርስ ብቻ፣ ስለሚቆጣ ብቻ፣ ስለሚያገል ብቻ እንደዚህ አይነት ከዲን ያፈነገጡ ተግባሮችን ማጽደቅ በሚመስል መልኩ መመገቡ አግባብ አይደል፣ ዳዕዋ ለማድረግም አይመችም። እንዲህ አይነቱ ነገር አላጸድቅም፣ አልበላም ማለቱ አንድ ራሱ የቻለ የተግባር ዳዕዋ ነው። ከተወሰነ ጊዜ በኋላ ሰዎች ይሄን እውነተኛ አቋም እያዩ ሊማሩ ካልሆነ ደግሞ ጠበቃ አድርጎ ማውገዙን ጫና ማሳደሩን ሊተው ይችላል። ጫናውን አልችልም ብሎ መብላቱ ሁሌም እነሱ በዚህ ወንጀል ላይ እንዲቀጥሉ፣ የዚህ ወንጀልም ተባባሪ እንዲያደርጉ ምክንያት ይሆናል። ሌላኛው ጥያቄ ባለትዳር ነኝ እና ባለቤት ጋ አንድ ቦታ አይደለንም፣ እርሱ ሀገር ነው እኔ አረብ ሀገር ነኝ እና ፎቶ ላክ ይለኛል። ሐራም መሆኑን ያውቃል እና እኔ ደግሞ ለምን እያወክ ፎቶ ላኪ ትለኛለህ? በቪዲዮ እንደዋወል ስለው ፎቶ ነው የምፈልገው ለባል ሐራም አይደለም ይለኛል። እኔ እምቢ ስለው ሐቄን አጥብቂ ክፉ ሴት ነሽ ይላል። እናም በዚሁ ምክንያት እያኮረፈ አናወራም። ምን ይሻለኛል የሚል ጥያቄ። ባልና ሚስት ኒካህ ካደረጉ በኋላ እንደ ባልና ሚስት መሆን ይችላል። ርቀት ላይ ከሆነ ያሉት ስርዓቱን በጠበቀ ጥንቃቄ በተሞላበት መልኩ በስልክ ሊያወሩ ይችላሉ፣ የፈለጉትን ነገር ንግግራቸው ወደ ሶስተኛ አካል እስካልተላለፈ ድረስ ሌላ አካል እስካልሰማው ድረስ። ነገር ግን ፎቶ ላኪልኝ የሚለውን በተመለከተ ፎቶን ያለ በቂ ምክንያት ሩራ ሓጃ ሳይኖር መነሳት የተከለከለ ነው። በካሜራ የሚነሳ በካሜራ የተነሳ ፎቶግራፍም ይሁን ስዕልም ይሁን ያው ነው። የሚከለከለው ስዕል ብቻ ነው ያሉ ሊቃውንት አሉ። ነገር ግን ራጅሑና ትክክለኛው ተመራጩ ፎቶግራፍም እዛ ውስጥ ይገባል። አስገዳጅ ለሆኑ ነገሮች እንጂ ፎቶ መነሳት አይቻል ጥያቄው ላይ ፎቶ ሀራም መሆኑን ያውቃል፣ ግን ለባል ይፈቀዳል ይላል። ማን ነው ይሄን ያለው? በሩራ ደረጃ ይደርሳል ወይ? አይቶ ነው ያገባው? በስልክ ከተገናኙ? እንደው ጥያቄው ላይ እንደተባለው? በላይቭ ኮል መታየት ከቻሉ፣ ይህም ላይ ኺላፍ እንዳለ ሆኖ እንደ ፎቶግራፉ አይሆንም። በላይቭ ከተያዩ በቂ ሆኖ ሳለ የምፈልገው ፎቶ ነው ላኬልኝ ማለት በምን አግባብ ነው ለባል የሚፈቀደው? ስራ ሊሰራበት ነው፣ መታወቂያ ሊያወጣበት ነው፣ ይቻላል፣ ከታመነ ጥንቃቄ ካለው። ብዙ ጥንቃቄ የሚጎድላቸው ወንዶች አሉ። ስልካቸው ላይ ያለን የቤተሰባቸውን የሴቶቹን ፎቶ ለማንኛውም ሰው የሚያሳዩ ወይም ማንኛውም ሰው ሊያይ እንደሚችል ያወቁ ጥንቃቄ የማያደርጉ ስልካቸው ሊሰረቅ የሚችልበት ሁኔታ ከመኖሩ ጋር በስህተት ሌላ ሰው ጋር የመላክ ሁኔታ ሊፈጠር የሚችል ከመሆኑ ጋር ጥንቃቄ የማያደርጉ ወንዶች አሉ። እነዚህ አይነት ወንድ ካልሆነ ለቁም ነገር ከሆነ ይፈልገው ለግዴታ ከሆነ ይፈልገው ያለ ፎቶ ለማይቻል ነገር ሊደረግ ይችላል። ግን እንዲሁ ፎቶ እፈልጋለሁ ለባል ይፈቀዳል። ይሄ አግባብ አይደል። ሒጃብ አድርጋ ክብሯን ጠብቃ ምትኖር ሴት ፎቶዋ ኢንተርኔት ላይ ተልኮ የሰዎች የሌላ ሰው ስልክ ላይ ከተገኘ በማወቅም ይሁን ባለማወቅ ሌላ ሰው እጅ ላይ የመግባት እድሉ ሰፊ ይሆን። ስልክ ሊሰረቅ ይችላል። ብዙ ወንዶች ፊት ሚያሳይ ፎቶ ጠይቀው ቀስ ያሉ ከፊት ውጭ ያለ የሰውነት አካል እንዲላክላቸው የሚጠይቁበት ሁኔታም አለ። የተለያዩ ፎቶዎች እንደዚህ አይነቱን እንደዚህ አይነቱ ችግር እንደሚገጥማቸው ይናገራል። ለዚህ በሩን መዝጋቱ የተሻለም። በአካል ትውሎ የሚገናኙበትን ሁኔታ ከማመቻቸት ጋር አይ ብሎ ካልተላክ ብሎ የሚያኮርፍ ከሆነ ላ ጣዐተ ለመኽሉቅ ፊ መዕሲየቲ አል ኻሊቅ ይባል። አላህን በሚያስቆጣ ነገር፣ በዲን በማይቻል ነገር፣ ሀራምነቱን ሁለታችንን በምናምንበት ነገር ፍጡርን ታዝ ፈጣሪን አላስቆጣም፣ ይባል ባሎች አላህን ሊፈሩ የሚማሩትን ሊተገብሩ ስሜታቸውን ሊቆጣጠሩ ይገባቸዋል። ሌላው ጥያቄ ከባለቤቴ ጋር ስንጋባ በሀገራችን ባህል መሰረት ሽሪያውን ሳናውቅ በጠለፋ ነው የተጋባ ነው። ኒካህ ከመታሰሩ በፊት ወላጅ አባቴ ጋር በስልክ ተደውሎ ፈቃደኛ መሆኑን ሲጠየቅ ልጄ ይሆነኛል ካለች ከኔ ችግር የለብኝም አለ። ከዛ በአካባቢው በሚገኝ የኒካህ ደንቦችን ያውቃል በሚባል ሰው ኒካችን ታሰረ። ከሶስት ቀን በኋላ ወደ አባቴ ቤት ተጠርተን ውለታ ተዋዋልን። አሁን ያለሁት ውጭ ነው። ፈትዋ ስሰማ ጠለፋ ባይስላም አይቻልም አሉ። ባለቤቴም ስነግረው ካልሽ እናስተካክላለን አለኝ እና ኒካችን እንዴት ይታያል? ኒካሁ መታደስ አለበት። ጠለፋ ባይስላም አይቻልም። ሴት ልጅ ንካሳ ይታሰረላት። ከወላጆቿ ቤት ወጥታ ባል የምትለው ሰው ጋር እጮኛ ዋጋ ሄዳ ማደር የለባትም በጠለፋ አስገድዶ ከወሰዱ በኋላ የሚገኝ የቤተሰብ ፈቃድ ሴት ልጅ ቤቷ ሆና እንደሚገኝ ፈቃድና እሺታም አይደለም የሚቆጠረው። አባት ተጠይቆ ይሆነኛል ካለች ካለ በኋላ ጉዳይ አሁንም ይዞረው ወደ አባት ነበር አባት ነበር ኒካህ ማሰር ያለበት። አካባቢው ላይ ያለ የኒካህ ደንብ የሚያውቅ ሰው አባት እስካልወከለው ወከለው ድረስ እሱ ያሰረው ኒካህ ትክክል ስለማይሆን ሆን ላለፈው ተውበት ከማድረግ ጋር ኒካህን አስተካክሎ ማሰር ግዴታ ይሆናል። ሌላኛው ጥያቄ እኔ ባለ ትዳር ነኝ እና ባለቤቴ ጋር በመካከላችን አለመግባባት ተፈጥሮ ትንሽ ተራርቀን ነበረ። በዛ መካከል እያለን ለሆነች ልጅ ሚስት የለኝም የሚል ቴክስት ለሷ ጽፎ አየሁ እና ይሄ ነገር ደግሞ ኒካው ይወርዳል የሚል ሰማሁኝ። በትክክል መች እንደጻፈላት አላውቅም። አንድ ሴት ከተፈታች እስከ ሶስት ወር ረጃቱ ማለት ይቻላል እና እኔ ማወቅ የምፈልገው እሱ እንደዛ በማለቱ ኒካሁ ይወርዳል ወይ ያብራሩልኝ የሚል ጥያቄ መፍታቱን ለመግለጽ ከሆነ ሚስት የለኝም ያለው ከዛ በፊት የፈታውን ኒካህ ለማሳወቅ ከሆነ መፍታቱን መግለጽ ብቻ ነው የሚሆን። ከዛ በፊት ያልፈታትን ሚስት ከዛ ሰዓት ጀምሮ መፍታት ፈልጎበትም ከሆነ ሚስት የለኝም ያለው አሁንም ኒካህ ወርዷል ይባላል። ኒካህ ካለማውረዱ ጋ ማውረድም ካለመፈለጉ ጋ ለውሸት ሚስት የለኝም ቢል ኒካህ ይወርዳል አይወርድም በሊቃውንት መካከል ኺላፍ ያለበት ጉዳይ ነው። ራዲሁና ትክክለኛው በውሸት ወንጀል ይጠየቃል አላህ ዘንድ እንጂ በዚህ ኒካሁ አይወርድም። ወንዶች አላህን ሊፈሩ አላህ ያከበረውን ጋብቻ መጫወቻ መቀለጃ ከማድረግ ሊጠነቀቁ ይገባቸዋል። ሌላኛው ጥያቄ ትዳር ከመያዜ በፊት ሶላተል እስቲኻራ በተደጋጋሚ ሰግጄ ነበረ። ነገር ግን ትዳር ውስጥ ከገባሁ በኋላ በትዳሬ ሱኬታማ አልሆንኩም፤ እጅጉን የሚያበሳጭ ልብ የሚያደማ ሆኖ ነው ያገኘሁት አልሆነለኝም። ተለያየን። ይህ በመሆኑ ከሞላ ጎደል በትዕግስት አልፌ ያለሁ ብዬ አስባለሁ። ነገር ግን አላህ የተሻለ ይተካልኛል ብዬ አስብ ነበረ። በሌላኛውም ትዳር ስኬታማ አልሆንኩም ሆንኩም በትምህርትም ስኬታማ አልሆንኩም ሆንኩም። በኑር ወይም ደስተኛ አይደለሁም። የትኛውንም ነገር ሳስብ እበሳጫለሁ። ወላሂ እጅጉን ተስፋ ቆርጫለሁኝ። ራሴን እስከ ማጥፋት ደርሻለሁ። ምን ይመክሩኛል የሚል ጥያቄ። ዱንያ ላይ የተለያዩ ፈተናዎች፣ ሙሲባዎች ሊገጥሙ ይችላሉና አንዱ መለያ በፈተና ጊዜ፣ በሙሲባ በችግር ጊዜ መሰበር መታገስ፣ ነገ የተሻለ ይሆናል ብሎ የአላህን ረሕመት በተስፋ መጠበቅ ከትልልቅ ዒባዳዎች አንዱ፣ ካለሁበት ችግር ነገ ከነገ ወዲያ እወጣለሁ፣ እገላገላለሁ እያሉ ከአላህ መልካም ነገር መጠበቅ። ፈተናዎች ሙሲባዎች ስለተደራረቡ ራስን ማጥፋትን ማሰብ አላዋቂነት፣ የአኼራውን ቅጣት ብርታት አለማወቅ፣ የዱንያ መነነት አለመረዳት። ራስን ማጥፋት ከባድ ወንጀል ነው። እዚህ ዱንያ ላይ ራሱን ባጠፋበት መንገድ መልኩ አኼራ ላይ ይሰቃያል ራሱን ያጠፋ ሰው። ራስን ካጠፉ በኋላ አላህ ዘንድ ያለው መከራ ስቃይ ዱንያ ላይ ከገጠመን ችግር እንግልት በብዙ እጥፍ የሚበልጥ ሊሆን ይችላል። ወለዓዛቡልአኼረቲ አሸዱ አብቃ ብሎ አላህ ተባረከ ተዓላ የአኼራ ስቃይ ካዱንያው ይልቅ የበረታ ነው፣ አብቃ ረዥም ጊዜ የሚቆይም ነው ብሏል። ለዚህ ሰብሩ ማድረግ መታገስ ከእንደዚህ አይነት ስሜት ራስን ማውጣት ለኸይር ነው ብሎ ማመን ይገባ። እስቲኻራ ሰግጄ ነበረ ኢለአኸሪ የሚለው እስቲኻራውን በትክክል መስገዳችን ምን ያክል እርግጠኛ ነን? የእስቲኻራውን ዱዐ በትክክል ማድረጋችን ምን ያክል እርግጠኛ ነን? አላህን ከመጠርጠር ይልቅ፣ ዲኑን ከመጠርጠር ይልቅ ራሳችንን ልንጠረጠርን የሚገባን። ዱዐ አደረግኸው እልክ እሺ አላለኝም፣ ሰገድኸው እልክ አልተቀበለኝም፣ ውጤት አላየሁም። ምን አይነት ሷላትን የሰገድነው? ምን አይነት ዱዐ ነው ያደረግነው? አላህ ቃሉን አያጥፍም። ቃል የገባውን ያደርጋል? ማድረግ ባለብን መልኩ ካደረግነው ለእኛ ኸይር ሆኖ ከተገኘ ኸይሩ እኛ የተመኘነውን ነገር ማግኘት ነው ወይስ አለማግኘታችን ነው? የሚያውቀውም እሱ ነው። የጠየቅነውን ሁሉ አላህ የማይሰጥን መስጠት አቅቶት አይደለም። ለእኛ ኸይር ስላልሆነ የፈለግነውን ነገር ሳያደርግልን አስወግድልን ያልነውን ነገር ሳያስወግድልን ቀርቶ ሊሆን ይችላል። አላህ ለባሮቹ እናት ለልጇ ከምታዝነው በላይ አዛኝ የሆነ ጌታ ነው። ለዚህ ከመጥፎ ጥርጣሬ ልንወጣ ደግመን ደጋግመን ልንሞክር በትዕግስት ነገሮችን ልንቋቋም ልንወጣ በቀደር ልናምን አላህ በወሰነ ውሳኔ ደስተኛ ልንሆን ለኸይር ነው ልንል ይገባ። በአንድ ነገር ባይሳካልም በሌሎች በብዙ ነገሮች የተሳካልን ነገሮች አሉ። ሙሉ ጤናን የሰጠን አላህን፣ አይን እጅ ግር የሰጠን አላህን፣ እስላምን የሰጠን አላህን ልናመሰገን ይገባል። የተወሰነ ነገሮች ቢጎድሉን ብዙ በገንዘብ ልንለውጣቸው ፈቃደኛ ማንሆን ነገሮች አሉ። ደስታ ከንግድ ጋር ከትምህርት ጋር ከትዳር ጋር ብቻ የተያያዘ አይደለም። ትልቁ ደስታ የተፈጠሩ ለትን አላማ ማሳካት መቻል ነው፣ አላህን መፍራት አላህን ማክበር የነቢን አለይሂ ሰላቱ ወሰላም ሱና መከተል መልካም ስራ በመስራት ከወንጀል በመራቅ ለአኺራ ንግድ በመነገድና የአኺራ ህይወትን በማሳመር ውስጥ ነው ትልቁ ደስታ ያለው። ከዛ ውጭ ያሉ ነገሮች ጊዜያዊ ጌጦች ናቸው የሚረግፉ ነገሮች ናቸውና እስላምን ኢማንን እስከ ሰጠኸኝ ድረስ ሌሎች ቀላል ናቸው። ከአንተ ጋር ያለኝን ያለኝ ግንኙነት በማስተካከል ሊሳኩ ሊገኙ የሚችሉ ናቸው። ባይገኙ እንኳ ዱንያ መች እንደምጠፋ መች ጥያት እንደምሄድ አላውቅም። አኺራይ መቸ አሳምርልኝ ጌታዬ እያሉ ካላህ ተባረክ ወተዓላ ያለን ግንኙነት አሳምሮ ወደሱ ተመልሶ ያመሰገኑ መኖር ፋደው አላህ ተዓላ ዓለም። ለዛሬ በዚህ እናበቃለን። የተከሩትን ሌላ ጊዜ መልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።